ሰላም ለናንተ ይሁን፣ ውድ ቤተሰብ፣ እንዴት ናችሁ? ዳና ናችሁ ወይ? እኔ እግዚአብሔር መስቀን ዳና ነ ቤተሰቦች፣ ባያላችሁ በሰላማችሁ ብዝት ይበልልኝ። አደይ ድራማ ክፍል አርባ አራት ፓርኮት ሳሎን ቁጭ ብሎ አደይ አደይ እያለ ይጠራታል። ከዛ ፍቅር ናወል ይመጣሉ። ፓርኮትም ናወልን ሲያይ እሱ ደግሞ ማን ነው ይለዋል። ከዛ ናውል እባላለው የፍቅር ጓደኛ ነኝ ይለዋል። ባርኮትም ጓደኛው ማለት ሲል ፍቅር ቀበል አድርጋ አዎ ጓደኛዬ ነው ትለዋለች። ባርኮትም እሺ ናውል ክላስ እንዴት ነው ሲለው፣ ባርኮትም እኔ እኮ ተማሪ አይደለውም ይለዋል። ባርኮትም ታዲያ ምንድን ነው የምትሰራው? ክላስ ካልሆነ ከፍቅር ጋር እንዴት ነው የምትተዋወቁት? ይለዋለኝ ፍቅርም በቃ ወደ ክፍል እንሄድ ትለዋለች ናወልን። ናወልም ደግሞ ምን አልሽኝ ይላል ደንግጧል። እና ባርኮትም ይህ ምን ክፍል፣ ናወል ከዚህ ነው እንዴ የሚያድረው ሲላት፣ ፍቅርም አሁ ለትንሽ ቀን ናወል ከኛ ጋር ከዚህ በኋላ ይቆያል ትለዋለች። ባርኮትም አንቺን ማን ነው ፈቃጅ ያደረገሽ? ቤት የለውም እንዴ ይላታለኝ ፍቅርም ቤትም አለው። ግን እኔ ለትንሽ ጊዜ ከዚህ እንዲ ከዚህ እንዲቆይ ስለምፈልግ ነው ትለዋለች። ባርኮትም ምን ማለት ነው ይሄ እኮ የግልሽ ቤት አይደለም፣ እኔን ወይም እናትሽን ማስፈቀድ አለብሽ ይላታለኝ። ዝም ብለሽ የሰው ሰው የምታመጭበት ቤትሽ አይደለም ይላታል። ፍቅርም አረ አረባክህ አንተ ቤዛን ከዚህ ቤት ስታመጣ እኔን አስፈቅደህኛል? ትለዋለች ባርኮትም ተናዶ እና እኔናንች ኩልነን ከእኔ ጋር እየተፎካከርሽ ነው። ከዚያ አንተ ቤዛን ስታስወጣት እኔ ደግሞ የዛኔ አስወጣዋለሁ አይመለከትም ከዚህ በኋላ ስትለው፣ ባርኮት በጣም ተናዶ ነበርና አንዴ በጥፊ ሲቀቅላተኝ ጸጥ አለች፣ ና ናኦልም ደነገጠ። ከዛ ናኦልም ምንድን ነው አረጋጉት እንጂ ሲል ባርኮትም ዝም በል አንተ፣ ሲጀመር ማፈሪያ የሆን ክሰው ነ አንተ ሴት ልጅ ጠራችኝ ብለህ እንደ በግ እየተጎተትክ የመጣኸው ይለዋለኝ። ትሰሚያለሽ ፍቅር የ ባርኮትም ትሰሚያለሽ ፍቅር የኔን ትዕዛዝ አልሰማን ብለሽ የምታደርጊውን አድርጌና አሳይሽ ያለው ይላታለኝ። ከዛፍ ወጥቶ ይሄዳለኝ። ባርኮትም ከዛ ፍቅር አደይ ናወል ይቀራሉ። ከዛ ፍቅር አደይን ተዋወቂው ናወል ይባላል ትላለች። ከዛ ሰላም ይባባላሉ። ፍቅርም ተንከባከቢው፣ አንድ ነገር ይውደልበት እና ከአንቺ ራስ አልወርድም ትላታለች እ አደይም እሺ ትላታለች። ናወልም ሰላም የኔ ቆንጆ ይልና ሰላም ካላት በኋላ ቡና አቀራርቢ እስቲ እንግዳወቡ ይድረሰኝላታል። ከዛ አደይም እሺ ብላ እንግዲህ ታቀራርብለታ ይህ በዚህ እንዳለ ደግሞ ፍቅርም ለናወል አደይ ፍቅር ክፍሏ ሁና ናወልም ወደ ሷ ክፍል ይሄዳል። አደይ ከአንተ ፍቅር ያዛት ማለት ዴብም ባርኮትም ይጠለዋታል፣ ከዚያ አንተ ይዘሀት ትወጣለህ ትለዋለች። ናውልም ወዴት ነው ደግሞ ይዣት የሚሄደው? ይላታለኝ። ፍቅርም እሱ አያሳስብህም፣ አደይ አንዴ ከዚህ ቤት ትውጣ እንጂ የምትመለስበት ምንም አይነት እድል አይኖራትም፣ ትለዋለች። ከዛ ናወልም ቆይ ይህን ያህል ምን አድርጋች ነው? ይላታለኝ። ፍቅርም እሱ አይመለከትም፣ ብቻ በጣም መጥፎ ሰው ነች፣ ተጠንቀቃት፣ ትለዋለች። ከዛ እሱም እሺ ስትታይ ግን መጥፎ አትመስልም፣ እንዲሁም ቆንጂዬ ነገር ነች። ሰራተኛ ባትሆን ሰራተኛ ባትሆን ኑሮ እኔም አላልፋትም ነበረ ይላታለኝ ከዛ ፍቅርም ይኸውልህ ናውል ከአደይ ጋር ምንም አይነት ግንኙነት መጀመር አይቻልም ትለዋለች። ከዛ ቆይ አንቺ ናወልም፣ ቆይ አንቺን ለማንትቸ ነው ከእሷ ጋር የሚሄደው ምን ያህል እንደመወድሽ ታውቂያለሽ አይደል? ይላታለኝ። ፍቅርም ወደዚያ ርቀት እንጠብቅ፣ አሁኑኑ ሂደህ አደይን አናግራት ትለዋለች። ናወልም ምን ብዬ ነው የማወራ ስትለው ምን ብዬ ነው ማወራ ትለዋል ይላታለኝ። ለናውል ለዴቭ ማለት ነው፣ ናወልም ለፍቅር ማለት ነው። ምን ብዬ ነው ማወራ ሲል ፍቅርም ስለ ዲብ የማይሆን ስለ ዲብ የማይሆን የማይሆን ነገር ትነግራታለች። ለዲብ ደግሞ እንደዚህ ለዲብም ደግሞ እንደዛው ከባርኮት ጋር በሆነ ነገር ግጭት ስለሆኑ በመሃላቸው ተገባና ለዲብ ጓደኛ ትሆናለች። ከዛ ስላዴ መጥፎ ነገር ትነግረውና እንዲጠላት ታደርጋለህ ታደርጋለ ለበዛም ደግሞ እንደዚሁ ታደርጋለ ማለት ነው ትለዋለች። እሱም እሺ፣ ይሄን ሁሉ ካደረግኩልሽ ይሄን ሁሉ አደረግኩልሽ፣ ከዛ በምላሹ አንቺ ምንድን ነው የምታደርግልኝ? ይላታል። ፍቅርም ከኔ ጋር ያለን ፋይል በሙሉ እሰጥሃለሁ፣ ከዛ ነጻ ትሆናለህ ትለዋለች። እሱም እሺ አደርገዋለሁ፣ ግን ከአንቺ ውጭ ሌላ ሰው እንደማያውቅና አንቺ ደግሞ ሌላ ኮፒ እንደሌለሽ በምን እርግጠኛ መሆን እችላለሁ እያላት ነበረ። ፍቅርም እመነኝ ማንም አያውቅም። ከኔ ውጭ ሌላ ሰው ቢያውቅ ኖሮ ጓደኞች በሙሉ የወሩብ ነበረ። እንኳንም እኔ እጅ ላይ ጣለ ጥቀመኝና ለጥቀመህ እያለችው ነበረ። ከዛሄ በዚህ እንዳለ ባርኮት ቁሽና ይሄድና አደይ ሲላት አቤት ባርኮት ስትለዋለች፣ ተቀየም ሽኝ አይደል? አደይ ሲላት አደይም አንተ ምን አድርገህ እኔ አይደለው በተቀመጥክበት ትችህ የመጣሁት። ባርኮትም ቢሆንም ነገሮች በጣም እየፈጣጠኑብኝ ነው፣ ምን እየተካሄደ እንዳለ በጣም ነው ግራ ይገባኝ ይላታል። አደይም ባርኮት፣ እንደዚያ በነገርኸኝ እንደዚያ በነገርኸኝ ቅጽበት ሁሉንም ነገር መቀያየሩ እኔም በጣም ግራ እየገባኝ ነው ትለዋለች። ባርኮትም አይደለም፣ አደይ፣ አሁንም ላንቺ ያለኝ ስሜት ተመሳሳይ ነው፣ እወድሻለሁ፣ ይላታለኝ። አደይም አረተው፣ ባርኮት፣ ቤዛ ከመጣች ጥሩ አይመጣም ትለዋለች። ባርኮትም ሁሉም ነገር በጣም እያስጠላኝ ነው አደይ ጠፋ ጠፋ እያለኝ ነው። አንቺ ደግሞ መኖር አለብሽ። አንቺ እኮ ከጎኔ ካለሽ ምንም አልፈልግም። ቤዛ ጥሩ ሴት ናት፣ በፊት እወዳት ነበር። የነገሮች መቃየር እንደዚያ ቢያደርገኝም እንደዚህ አይነት ውሳኔ እንድወሰን አደረገኝ እንጂ ይላታል። ላንቺ ያለኝ ስሜት ምንም አልተቀየረም ይላታለኝ አደይም ባርኮት በቃ አሁን አንተ እያልከኝ ያለው ነገር ፍቅር ሳይሆን ስሜት ነው። ከስሜት ደግሞ ልብ ይበልጣል። ያንተ ልብ ያለው ደግሞ ቤዛ ጋር ነው። እኔን ስታየኝ እንደዚህ የሚሰማ ከሆነ ከዚህ ቤት ውልቅ ብዬት እወጣለሁ ትለዋለች። ባርኮትም አይደል፣ እውነት እኮ አንቺ ስላልገባሽ ነው እዚያ ቦታ ላይ ሆኜ ፍቅሬን ስገልጽልሽ ትተሽኝ ሄድሽ በሄድሽበት ቅጥበት እሷ መጣችና ያን ሁሉ ጊዜ የጠፋችበትን ምክንያት እያስረዳችኝ ከዚያ የእሷን ምክንያት አዳምጬ ወደ ቤት ስመለስ አንቺ ቤት መተሽ ለሁሉም እንዳፈቀርኩች ተናግረሻል በዚህ ምክንያት ደግሞ ዴብ ተናዶ ከቤት ካልወጣው ሲል እኔ መሸሽ እንዳለብኝ ሄድኩኝ እንጂ ላንቺ ያለኝ ፍቅር ውሸት ሆኖ አይደለም ይላታል። አደይም ቆይ ባርጎት ምን እናድርግ ምን እናድርግ እያልሄ ነው። ስለ ስላለፈው ነገር እያወራን ጊዜያችንን መፍጀት የለብንም የእኔና ያንተ ነገር አብቅቷል ትለዋለች። ባርጎትም በጣም ደነግጥና አደይ አብቅቷል ነው ያልሽኝ? አያ አደይ፣ ምን አለ ልቤ ስላንቺ የሚለኝን ነገር በሰማሽ ይላታልና፣ ከዛ እጇን ይዛትና፣ አደይ ይቅርታ አድርግልኝ ይላታል። እሷም ችግር የለውም፣ አንተም ለቤዛ ታማ ይሆንላት፣ ከዛ ሁሉም የየራሱን ኃላፊነት ይወጣል ብላ ጥለው ትሄዳለች። ለዛሬ አዴ ድራማ ይሄን ይመስል ነበረ። በነገራችን ላይ ስማቸው አያዝልኝም፣ በተለይ የተወሰኑ ስማቸው አያዝልኝም። እና አመሰግናሉ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸርም አድርጉ ማለት ነው።